እኔ በአለም ስም ምርሻሉ ግን እኔ ማርያም ልንገርሽ ኪዱ ተጫዋች እያለች ነው ስትይ እሷን እንትን ለማለት ነው እንጂ ማርያም፣ ኧረ እንደዛ አይደለችም። በጣም ምርት ምሻውን ምናምን ሳይሆን በዴዚ እና በአንተ በጣም ስለመወዳት ነው። እግዚአብሔርን በጣም ነው መወዳት ማርያምን በጣም ነው መወዳት በአንተና በዴዚ ስለመወዳት ነው። በውስጥ ምናምን በአንተና በዴዚ በጣም በቃ የእናንተ እንትን ያላት ሴት ናት። መብራን በጣም በጣም የዋህነች። ማርያምን እርዳታ ዊኑ ባይወሰድ ደስ ይለኝ ነበር፣ ግን አስወሰድሽብኝ። ጊዱ የታለች ዜድ? ያ ነገርኩ፣ እየጠየኩሽ ነው። ማናት ጊዱ? እንዴት ከሄዱ ተጫዋች አለችኝ ያልሻል ነበር እንዴ? አዎ። እና የት ገባች? ምን አውቃለሁ። እሷን እጇ ለማስበር

እኔ አያገባኝም በእናንተ። ተው ተው እኔ እናንተ አንተና ዴዚ ወዳችኋለሁ በእናንተ። ቆይ ልንገርህ አንተና ዴዚ በጣም ነው ወዳችሁ በጣም። በእናንተ የመጣ ደግሞ እስከ ጥግ ድረስ ሄዳለሁ። ጥግ ድረስ ነው የምል ያለው ጥግ ድረስ ሄዳለሁ በእናንተ። አንድ ሰው ሲናገር እኔ አልወድም ያመኛል፣ ግን ስለሌላ ሰው ደግሞ ማንም ማንም እንዲናገር አልፈቅድም። ለምን ያ ሰው ወዳጄ ነው። ያ ሰው እንትን ነው። ያ ሰው እናንተ እናንተ ሳይሆን እኔ ቤት መጥቶ የሆን ነገር ሲል አልፈቅድለትም። ደሞ አይናገርም፣ አይናገርም ቦታም የለውም። ገባ? ለምን ብትል እንደም ወዳችሁ ስለሚያውቁ ስለሚያውቁ በቃ። እና ላይክ እዚህ ቅድም ያነሳናት ነው እኮ ለኔ ወዳጅ ነች ማለት አውቃለሁ እዛ ቀረ አንተ እኮ የተረገምኩ አንተ ፀጥ በለ ግን ከእሷ በላይ ደግሞ አችን ስለማበልጥሽ መርገጫት እያለባኝ ነው አልረዳትም በጣም ወዳት በጣም ሪስፔክት ያለኝ ሰው ናት በጣም የምታከብረኝ ልጅ ናት አከብራታለሁ በጣም ነው የምወዳት ማነች ያው ስም አልጠራም እኔ ስም ብጠራ አንተ እንድትጠላ አልፈልግም። እኔ ገባህ፣ የምትወጃት ነው የምትጠያት። ኖ እኔ ወዳታለሁ ከአንተ በላይ ባልወዳትም ብሎ እያልኩ ነው። እዚህ ጋ ወዳለው አሌክስ ምናምን ስላልኩ በዘር ምናምን ሚወስድታሉ። ገባህ እኔ የጌም ቀን እንኳን ታውቃለህ አንተ ጋር እና ዴዚ ጋር ምናምን እየሄድኩ ምናምን ሼር ኮፕሊንግ እያስደረኩ ነበር። ለምን ለሁለታችሁ ለው ጃኒ ጃኒ ወዳት አለው። አንተ ወዳሃለው። ለምን ጃኒ የመጀመሪያ ጌም እንድጫወት ምናምን ያረጉኝ እነሱ ናቸው። አንተ አንተ አውቅም ነበር ጃኒ፣ ወዳት አለው እግዚአብሔርን። ጃኒ ወዳት አለው። አንተ ወዳሃለው። ለምን እናንተ ጋር መጥቼ ጊፍት ያልተሰጠው ለሁለታችሁ ስለምወዳችሁ ነው። በብሔር በዘር በምናምን ሳይሆን በቃ ሁለታችሁ ስለምወዳችሁ እናንተ ጋር ገብቼ ፎሎ፣ ማነው ታብታብ አስተደርግ ያለው፣ አይ በጣም ስለምወዳችሁ ጊፍት ምናምን አልሰጠሁም እኔ። ለምን ብትለኝ አሌክሲም በጣም ታናሽ ወንድሜ ነህ፣ በጣም ወዳሃለሁ፣ አከብረሃለሁ ታናሽ ብቻ ሳትሆን የታናሽን ታናሽ ነህ። እግዚአብሔር ነው ያለው። ብሮ እኔ ሰላሳ ቤት ነኝ፣ የኔ ትናንሾች አሉ ሀያ ዘጠኝ አምስት ምናምን የእነሱ እንትን ነህ እና በጣም ነው የምወደው፣ በጣም ነው የማከብርህ። በቃ ለአንተ ያለኝ ሪስፔክት በጣም የተለየ እንትን አለኝ ከሌሎቹ አከብራለሁ ከሌሎቹ ነው ምል ያለው ግን በቃ ጃኒን በጣም ነው መወዳት። ያው አጋጣሚ በጸብ የመጣ ጉዳይ ነው ስለነካች እንጂ እኔ አልነካኋትም። ጸብ ያለ ነው። እዚህ ጌመር ላይ ሆኖ የማይጣላ ሰው የለም። እስኪ ቆይ እዚህ ልጠይቅሽ፣ አሁን እቺን ኮካ እኔ ነክቻት ነካችን? ማናት ኮኳ ኮካ ተቀቱ ናያረቀትን ኮኳ ማናት ኮኳ